አሜን፣ ሀገሬ እንጀራ የምትወዱ ካላችሁ ትናንትና ቪዲዮ ሰርቼ ነበረ። ትናንትና ጤፉን እና እርሾ አንድ ላይ አቀላቅዬ አሳድሬው ዛሬ ይሄን መስሏል። እንደዚህ በዚህ ነበረ ያቦካሁት፣ ሀያችሁት በዚህ ጋር የገለበጥኩት እናንተን ለማሳየት ነው። አብሽን ፈጭቻለሁ። አብሽን ፈጭቻለሁ። አብሽን ምን አደርጋለሁ መሰላችሁ? አብሽ በሙቆሃ ቁጭ አደርገዋለሁ። የተወሰነ ደቂቃ እስከማቦካ ድረስ ያላያችሁ ትናንትና ያለቀኩትን ቪዲዮ ካላያችሁ ሄዳችሁ ማየት ትችላላችሁ፣ ሄዳችሁ ማየት ትችላላችሁ። እንግዲህ ቪዲዮ መቅረጽ በጣም ብዙ ጊዜ ያስፈልገዋል፣ ግን እኔ ጊዜም ስለሌለኝ እንደወረደ ነው የማደርገው። ጊዜም ስለሌለኝ እንደወረደ ነው። ለማንኛውም ያው ሙቅ ውሃ አደርግበታለሁ። አብሹ ላይ አያችሁት፣ አብሹ ይሄው ሙቅ ውሃ አጨምርበታለሁ። እንደዚህ እንደዚህ አቆየዋለሁ። ይሄኛውን እስከማቦካ ድረስ አቆያለሁ ማለት ነው። ስለዚህ ይሄኛውን እንደዚህ ሊጡን ካቦከው በኋላ እንደዚህ ቡክት አደርገዋለሁ። ከዛ በኋላ ከቀው ውስጥ እጨምራለሁ ከቀውስ ከጨመርኩኝ በኋላ በደም ምቁሃ እየጨመርኩኝ እያቆ- ለማንኛውም እቀው ጠባብ ስለሆነ ወደ ራሱ ቃ እመልሰዋለሁ ማለት ነው። በደንብ ማብካት ሙቋ እየጨመርኩ ማብካት እንዲመቸኝ እዚህ ውስጥ ጨምረዋለሁ። እዚህ ውስጥ ጨምራለሁ። እንዳይረዝምባችሁ እንሳይከን ስለዚህ ሁሉን ጨመርኩኝ። ያ እቃው ጠባብ ስለሆነ ከዛ በኋላ ስ ያበኳዋለሁ። እዚህ ከፈለጋችሁ እጃችሁ በሚመቻችሁ መቀላቀል እዚህ ማቀላቀል ትችላላችሁ። እንዳይጭፍባችሁ። አያችሁት? እንደዚህ ኩርፍርፍ ይላል። አያችሁት? እንደዚህ ይሆናል እንደዚህ ይሆናል። ስልኬን ከዛ ደግሞ አብሹን አብሹን ደግሞ ምን አደርገዋለሁ መሰላችሁ? አብሹንም እንደዚህ ከዛ በኋላ እዚህ ጋር ጨምረዋል ነው። ሩፍሩፍ ቆይ፣ አዙሬ ላሳያቸው። ከዛ ሙቆሃ እጨምርበታለሁ ሙቆሃ እጨምራለሁ። እንደዚህ በደንብ ሙቆሃን ለነገ በደንብ እንትን እንዲልልኝ ምንድነው፣ ነገ በቃ ሌላ ውሃ መጨመር ስለማልችል አሁን በደንብ ሙቆሃ መጨመር አለብኝ። ከዛ ነገ ደግሞ ልጋግረው ስል አሳያቸዋለሁ። ነገ ልጋግረው ስል አሳያቸዋለሁ። እንደዚህ አሁንም በደንብ ሙቆሃ እጨምርበታለሁ። ከዛ ማታ ከመተኛቴ በፊት ፍሪጅ ውስጥ ማስቀመጥ እችላለሁ። ፍሪጅ ውስጥ አስቀምጠዋለሁ። ከፈለግኩ ከሰዓት መጋገር እችላለሁ። ከሰዓት፣ ማታ ማለት ነው። ግን ዛሬ መጋገር ስለማልፈልግ ፍሪጅ ውስጥ አሳድሬ ነገ መጋገር እችላለሁ ማለት ነው። ስለዚህ ይመስላል በቀላሉ ጤፍ እንጀራ ነው። እንግዲህ ጤፍ ነው አብሽ ነው የጨመርኩበት፣ ሌላ የጨመርኩበት የለም። እናንተ ግን የምትፈልጉትን መጨመር ትችላላችሁ ላችኋለሁ ኖ አብሲት ምናምን የሚባል ነገር የለም ለእኔ። አመሰግናለሁ ጋ